ሰላም ሰላም፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ውዶቼ፣ ውዶቼ የምር ዛሬ አስደሳች ነገር ነው ይየላችሁ። የመጠውት እውነት አሁን ላይ ነው የሰማትኝ። ነገር ግን ከዛ በፊት የሚያስደስተውን ነገር ከመንገሬ በፊት ለብሩኬ ሁለት መቶ ሰው ይቀራል። ሁለት መቶ ሺ ሊገባ ስክታክ ላይ ፎሎ አድርጉት። አረ የትናችሁ 200 ሰዎች እያለ ነው ብሩኬ ማለት ነው። ስክታክ ላይ እና ሄዳችሁ ፎሎ ያላደረጋችሁ ፎሎ አድርጉት። እስቲ ዛሬ ሁለት መቶ ሺህ አስገቡት። ምንድን ነው ደስታ በደስታ ይቀጥል ትላላችሁ። ከዛ በመቀጠል ደግሞ ቡርኬና ሃይምዬ አብሬሽ እና ሩታ ሰርግ ላይ ይገኛሉ። በቅርብ ደግሞ ተመልሰው ዱባይ ይመጣሉ የሚባል ነገር ሰማሁኝ። ይሄንን ሰምቼ ዝም ማለት አልፈለኩኝም። ለእናንተ መናገር ስላለብኝ ከቻልኩኝ ማለት ነው እንዴ ከዚም በላይ የሚን ደስታ አለ? አሁን እኮ ሳንጠግባቸው ነው ወደ ኢትዮጵያ የተመለሱት። እንዲህ አስባችሁታል? ሀይሚዬ ለሩታ ሰርግ ቀሚስ ለብሳ የሚያምር ቀሚስ ለብሳ ምናምን ጠጉሯን ተሰርታ። አረ አሰብኩት እኮ አሰብኩት፣ የምር ያው እህት ናት። ሙዚየም መሆን አይችልም አበባ ምናምን በታኝ፣ እንደዛ ይመስለኛል። ወይ እንደዛ ልትሆን ትችላለች። ግን ብቻ ምን ልበላችሁ፣ በጣም ነው ደስ ያለኝ። ማለት የሆነ ቅርቅር ብሎ የነበረ በባለፈውም ቪዲዮ ስሪ ያረ በማርያም ቃልዬ ሰርጉን ውለው ይሄዱ ብላችሁ ሰርች የነበረ ድንገት ደግሞ እኔ ቪዲዮ በሰራው በማግስቱ ተነስተው ትናንትና ኢትዮጵያ ሄዱ ማለት ነው። እንግዲህ ምንም ማድረግ አይቻልም። ያው በሰላሳ ተመልሰው ሰርጉ ላይ ስለሚገኙ ለዛ እንጠብቃለን። በቅርብ ምናምን ብሏል እኮ ብሩኬ እራሱ ልንመለስም እንችላለን ብሏል እና ብሩኬ ወይስ ሀይሚ እንደዛ ብለዋል። እና አንመለስም አንመለስም ሁለቱም ብቻ ሁለት ልብ ሆነዋል። ግን ሰርጉ ላይ እንደሚገኙ ምናምን ነገር ሰምቻለሁ። ሀይሚዬ የሌለችበት ሰርግ በወንድሟ ደስታ ላይ እንዴ! በጭራሽ የማይታሰበውን እና በድጋሚ ደስታ አለ ፈታ፣ ዘና ምናምን እንላለን ትላላችሁ። ለማንኛውም ግን ማለት ነው አሁን የንትን የቡርኬን ሰብስክራይብ አድርጉት፣ ማለት ፎሎ አድርጋችሁ ሁለት መቶ ሺ አስገቡት። እስቲ ፈገግታውን መልሱለት፣ ፈገግ አድርጉት። እንዲህ ምንድን ነው እንደዚህ? ምን ትሆናላችሁ? ፎሎ ብታደርጉ ሄዳችሁ ትሞታላችሁ እንዴ? አረ ሰው ጥሩ አይደለም፣ አይከፈልበትም እኮ ፎሎ ማድረግ። እኔ በሁለቱም ትክታክ አካውንቴ ፎሎ አድርጌያለሁኝ፣ ግዴታዬን ተወጥቻለሁ እያልኳችሁ ነው። ትላላችሁ። ለማንኛውም ሰርጉ ላይ ሀይሚ እየትገኛለኝ፣ ልዕልቷ ቀሚሷን ለብሳ አምራና ደምቃ ተውባ አሸብርቃ ጠጉሯን ተሰርታ። እስከዛ ደግሞ ሁለት መቶ ሺህ ትገባለይ ሀይሚ ዋው። ሌላኛው ሰርግ ማለት ነው። እና ግን እስካሁን ድረስ ሰብስክራይብ ያላደረጋችኋላችሁ ሰብስክራይብ አድርጓት፣ አድርጓት ምንም አይከፈልበትም። በእርግጥ እሷን የምትጠሉ ሰዎች ናቸው፣ ምትን ፎሎ ማታደርጉት ሴት ለሴት ቅናተኛ አይደለ። ቅናቱን ትታችሁት ወደኋላ አስቀርታችሁ ዝም ብላችሁ ሰብስክራይብ አድርጓት። ሞቱ እስካያችኋት እስከተከታተላችኋት ድረስ ሰብስክራይብ የማድረግ ግዴታ አለባት ትላላችሁ። ውስጣችሁም እየተቃጠላችሁ ቢሆንም ሰብስክራይብ አድርጓት። በነገራችን ላይ ውዶች፣ እየትናንትን የመጨረሻውን ቪዲዮ የዱባይ ቆይታ የብሩኬና ያሚ እንዴት አያችሁት? በጣም አሪፍ ነበረ። ማለት ምሽቱን ፈታ ዘና ብለው እንደገና ደግሞ ለእነሱ ስል ጓደኛቸው፣ ሽፍራቸው፣ ካሜራማናቸው እነሱ ጋር አድሮ እንቅልፋቸውን ሳይተኙ ምናምን ነገር እንደዚህ አይነት መልካም ሰው ይስጣችሁ። በሄዳችሁበት ቦታ እውነት ይሆናል ሌላ አለሁ የሚላችሁ ሰው በጣም ያስፈልጋል የሆነ ቦታ ላይ የማታውቁት ሀገር በተለይ ስትሄዱ ማለት ነው። ከዛ በማሻገር ደግሞ ብሩኬና ሀይሚ በሰዓቱ ምን አሉ፣ ወደ ዱባይ መምጣት የምትፈልጉ ሰዎች አንዳንድ ነገሮች እኛን ጠይቁን እንመልሳለን፣ ኢንስትግራም ላይም ቢሆን ምናምን ብለዋል። ያውም ይሄ መምጣት የምትፈልጉ እነሱን ጠይቁ ማለት ነው። አይ እኔ አቅቶ ነው ወይ እኔ ሳላቀልቼ ነው ወይ፣ ለምን እነሱን እንጠይቃለን ምናምን ምናምን ልትሉ ትችላላችሁ።

ከአንተ ጋ ልጅ ሀይሚም ለምን እንዴት ጥያቄ እንደዛ አይነት ማለት ከቢኒ ጋር ምናምን ሊለች ነው እንዲ እሱማ እኮ ለፕራንክ ኮ ነው ሀይሚዬ እኛ ደግሞ ከቡርጌ ውጭ ከማ ጋ እንድትኖሪ አንፈልግም ይሄ ኮ የታወቀ ነው እንዴ ምን ሆነች ነው ሀይሚዬ ደግሞ እኛስ ምን ሆነ እኛም ብንሆን እኳን አንፈቅድም ይሄንን ነገር ትላላችሁ ለማንኛውም ውዶቼ እስከዛው ድረስ ምድረው ቀን ሰላሳ እስከሚደርስ ድረስ እንጠብቃለን በተስፋ ላይክ፣ ሼር አድርጉ። ዛሬ ደግሞ አዲስ ነገር ሊኖር ይችላል ኢትዮጵያ ላይ ማለት ነው። ያው ኢትዮጵያ ላይ ቪዲዮስ ይለቁልናል። በእርግጠኝነት ታይሚና ብሩኬ በሰላም መግባታቸውን ይነግሩናል።